ነው አያችሁ፣ እንዴ! በጣም በጣም ለመናገር ማለት ነው። ይህ ልብስ ነው እንደውም ደስ ያለኝ። አዲስ አበባ እዚህ ብርድ ስለሆነ አንቺ ለበሰችው እንደምን ነው ለብሰው ነው እንዴ? ሰው መሰለኝ ተለጥቋል። ሳታዩ ቪዲዮ ላይ ትንሽ ነበር። ይሄ ማን ነው? ይሄ ለጀሚላ ነው። ለማንኛውም ለማንኛውም እንግዲህ ሮዛ እንደምታዩት ልብሱን እዛ ላይ መጣለች። ለማንኛውም አመሰግናለሁ ሮዛዬ፣ በጣም ነው የማመሰግነው። እንግዲህ ከሳይት ጋር ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም፣ ግን እኔ ምነው ልጅቷ ማለት ነው

ዛሌን የመጣችሁ ምን አይነት ሰርፕራይዝ ነው? ምን ሰርፕራይዝ ነው? ለምን እንዳመጣችሁ እራሷን ነው እንግዲህ ከናንተ ጋር እኔ የምጠይቃት ማለት ነው። ስትመጣ በቃ አሁን ከካሜራ ጀርባ ነው እንግዲህ የተገናኘ ነው ማለት ነው። ስለዚህ ያመጣችሁ ምናምን ሰርፕራይዙ ምናምን ነግራኛለች፣ ግን ለእኔ ራሱ ግራ ስለገባኝ በቃ እየቀረጥን በዘው ነው ራ ተባብለን ነው ማለት ነው። አዎ እዛ ነው። ስለዚህ እስኪ አይዋ ሰርፕራይዝ ሞያጋ ሰኒ ሰርፕራይዝ

ኧረ አል- ለብረም ገድልሽ። አሁን በፍቃድ የዛን ጊዜ እንኳን አልፈራሽኝ አሁን ልትፈሪ ነው? አይፈራም ግን፣ ወደ ገደለው ማለት ወደ ዋናው ጉዳይ ግቢ ማለት ነው። ወደ ዋናው ጉዳይ ሊግባ ነው። አሪፍ ነው

ግን እኮ ዶላር ምናምን የተረሳ ነገር ዶላር የለም። የተረሳ ዶላር ምናምን የለም የለም። እስኪ እስኪ ሰርፕራይዝ ነው ነው። አያችሁ ይሄ ልብስ ነው። በጣም በጣም ለመናገር ማለት ነው ይሄ ልብስ ነው ነው እንደው ደስ ያለኝ። ይሄን አዲስ አበባ እዚህ ብርድ ስለሆነ አዎ አቀስኩ። አንቺ ለበሰችው እንደ ምንድን ነው ውስጥ ነው

እኔ ይሄ ልብስ የሰረቁት የሱማያ እና የልጆች ሱማያ ነው። ለምን ይሄ ሀዊ ትለብሳለች? ለ እንደዛ ነው አሁን ገባሽ እን

እሷ ስትሄድ እንዴት ትመለሳለች? ቁርት አይደለም አይደለም። እኔ በከፈቼ ወጣሁ። እኔ ምን

አለች። ሰራተኛ አ አለኝ። ሁሉ ነገር አለኝ። ሰይድ ማለኝ ሰይድ ፍቅር ነው። በጣም ፍቅር ያቂ ገና ግን እኮ ማለት ነው ቪዲዮ ላይ እንዳየሁት ከሆነ ገና ሌላም ልብስ አለ። እኔ ይሄም ሳይድን እወደዋለሁ ብለሽ እሑድ አላልሽም ን ግን፣ አሁን በቃ ጨረስኩ። አንቺ ቆይ እንደ እንደ ተመለሰ ብለሽ ሌላ ባለው አሁን ሶስተኛ እንደ

ለማንኛውም እንግዲህ ሮዛ እንደምታይዋት ልብሱን እዛ ላይ መጣለሽ። ለማንኛው ለማንኛውም አመሰግናለሁ ረዛዬ በጣም አመሰግናለሁ። እንግዲህ ከሳይድ ጋር ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም፣ ግን እኔ ልጅቷ ማለት ነው አልቆይሽም እንዴት ነው? እኔ ብዙም አይቆይም አይቆይማ ይሄ ሰርቆት ለምን ይቆያል በኋላ ይደበድባል። እንዴ በኋላ ለማንኛውም እንግዲህ አመሰግናለሁ እንግዲህ ሁሉንም አላየሁትም ቤት በደንብ ገብቼ እንግዲህ ከእያንዳንዱ ነገር እንትን ላለው አየዋለሁ ማለት ነው። እንደውም እኔ ማለት ነው ከልብሱ ይልቅ ሽቶ ነበር የፈለኩት። ሽቶ አለ፣ ሁሉም ነገር ውስጥ አለ። በቃ እንዴት ሳይድ፣ እንደዛ አርግክ ሳይድ። ሽቶን ያመጣው ለሱ ግን ማለት ነው። እኔ ልጆች ልብስ ስላለ ነው እንጂ ያጠራጠረኝ። ይሄኔ አሁን እኔ ገብቼ በልኬ ካልሆነ ለእሷ ነው ያመጣው። አጭር ናት ረጅም ነው እቺ። እሷ ወይ ረጅም አይደለም አጭርም አይደለም። ወሰድክ ከኔና ከእሷ አንድ ላይ አንድ ነች። ስለዚህ ራመሚ በቃሽን ትለብሻለች ሲላት ነበር እ ለማንኛውም እንግዲህ ልብሱ ግን እንደዚህ ስፍት ያለባት ነው። ስለ ቪዲዮ ላይ ቀጭናት እ ልብሱ ቀጭናል ለምን ልብስ ምናምን ለብሳ ስትሽከረከር ሰፋ ያለባት። መ ለማንኛውም በጣም የማመሰግነው እኔም ለብሼ እስከረከራለሁ። ይደብድባል። አንቺም ደብድቢያው። ይደብድባል። ለምን ሲፈጠር እኔ የወሰድኩት አንቺን፣ አንድ ነገር ከተናገረች ንገሪኝ። ለልጆች የወሰድኩት አንቺ ሊያመሰግንሽ ነው የሚገባው ነው የሚገባው ለልጆች ስላመጣሁ ለልጆቹ ለልጆቹ ነው ለልጆቹ ነው የሰርኩለት ያለሽ ማለት ነው። እኔ ነገር አይሰርቅም ደሞ እኔ

የሰራነው ቪዲዮ አዛን እያለም ስለሆነ በቃ ሌላ ቀን በሌላ ቪዲዮ እንመለሳለን። እንግዲህ ብቻዬንም ቢሆን ገና ቤት ገብቼ አሳያቸዋለሁ ማለት ነው። እንወዳቸዋለን፣ እናከብራቸዋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።